አበሙሁ አልበሙም አሁን ለጊዜው የራሴን በቅርቡ ዩቲውብ ለመክፈት ተዘጋጅ እያለሁ እስከ እዛ ድረስ ብላቴና ሚዲያ ሀያ አንድ ላይ ማንኛውም ሰው ከእዛ መዘመኑ ማግኘት ይችላል ይቀጥላል ስለዚህ የፋተና ብሎ ሰው መቅረት የለበትም ፋተና አሸንፎ ወደ ትልቁ ቦታ ለመድረስ ፋተና መኖር ነበር ስለዚህ ፋተና እግዚአብሔር አሻግሮኝ ለዚህ ደርሻለሁ ፋተና አለ አዎ እግዚአብሔር አሻግሮኛል ፋተናው ለአካባቢው ብስራቶችን ማስተላለፍ። መዘሙሩን አዳምጡት፣ ስሙት። ከዛ ያልሰሙትን ደግሞ አሰሙት፣ ወደ ሕዝብ ጆሮ አድርሱት ነው። እዛ ሳይሆን በጣም ይሰራሉ። እያንዳንዱ ወረዳ፣ እያንዳንዱ ንዑስ ቀበሌ ጭምር ወርዶ በጣም ስራ እየተሰራ ነው። ከዚህ እየበለጠ ስራ ለመስራት ነው ያንን አልኩት እና ሳሙን። ስራው እየተሰራ ነው እግዚአብሔር ይመስገን። ያው ወደፊትም ያው በርትቶ እንዲቀጥሉ ነው የሚፈልጉት አገር ውስጥ ከቶ በተለይ ሰው ላይ በተለይ እነዚህ ዘማሪያኖቹ ላይ አዲስ የሚመጡ ሰዎች ላይ መስራት አለበት፣ ስራ መስራት አለበት። ለምን በቃ ገጠር አካባቢ ያሉ ገጠር ዙሪያ ያሉ ሰዎች በጣም እየተጠቁ ነው። ስለዚህ ለዛ መልስ የሚሆነው አዲስ የሚመጡ ዘማሪያኖቹን ሰባኪዎቹን በተለያየ ቦታ በቋንቋ እንዲዘመሩ በቋንቋ እንዲሰብኩ ማድረግ ነው። እንደዛ ካደረጉ የተለያየ ነገሮችን ያተርፋሉ ብዬ እገምታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አብሮ ደስ አለ። አዲሱን አልበም ያው ይሄ መጀመሪያ አይደለም አዲሱን አልበም ዘጠና ማለት ከዚህ በፊት ቁጥር አንዱ ዘጠና ሁለት አካባቢ ሀብት ሰው የነበረ እና በዛ ሰዓት በኢኮኖሚም ጉዳይ፣ ሁለተኛ ደግሞ ያው እዛው ገጠር በመሆኑ ብዙ ሳይጠቀም ወደ ህዝቡ ጋር ሳይደርስ ቀርቷል። ከዛ ቁጥር ሌላ ከሰውም ጋርም ቀስስ ሀብት ቦሽ የሚባል ዘማሪ አለ ከእሱ ጋር ለለ ሆነን፣ ዘጠና ስምንት አሳትነን ነበረ። እሱ ትንሽ የተሻለ ነው፣ ወደ ህዝብ ጆሮ ደርሷል። አዎ፣ ብዙም አይደለም። የተወሰነ መንደር ቀርቷል። ከዛ ጋሞና አካባቢ፣ ቁጫ ቦረዳ፣ ምዕራብ ደረማ አለው በመሳሰሉት ዙሪያ ላይ ያገለገልኩት ነበረ። ከዛ በቃ ወደ ሌላ ሀገር ። ስለ ስራ እዛ ሂጄ እንደገና ደግሞ ብዙ ግጥሞቹን እየጻፉት ነበረ ብዙ ዜማ እየሰራው ነበረ። ያው የእግዚአብሔር ፍቃድ ሆኖ ቁጥሩ ሁለቱን ያው የተለያየ ሰዎች ጋር እየተሳተፍኩ እየጠየኩ የቤተሻንን ህጉን ትውፊቱን የጠበቀ መዘውር ለመስራት ያው ብዙ ያው ለፍቻለሁ። እግዚአብሔር ይመስገን ደግሞ እግዚአብሔር ያው ለዚህ ቀን አድርሶኛል ው አልበሙን ለመሰራት 17 ዓመት ለፍቻለው። 17 ዓመት ሙሉ ለፍቻለው ዜማውን እየሰራ ሌላም ደግሞ የተሻለ እየፈለኩት ግጥም እንደገና የተሻለ ግጥም እየሰራሁት ለህዝብ ጆሮ እንዲደርስ ጥረት ሲያደርግ 17 ዓመት ሙሉ ፈጅቶባል። እንግዲህ እግዚአብሔር ያንን ልፋትን ውጤት ዋጋ ቆጥሮ እነዚህ ሰዓት ስላደረሰ እግዚአብሔር እናመሰግናለሁ። 17 ዓመት ነው የጨረሰው? አዎ፣ በዛ መሀል ደግሞ ፈተናዎቹ ነበሩ። ፈተናው አንደኛ እኔ ያደኩበት ሰፈር በጣም ከሌላ እምነት ያሉ ሰዎች ጋር ያደኩት አንደኛ ወጥች ለመስራት ብዙ እገዛ ያስፈልግ ነበረ። ከዛ ማን እግዚአብሔር አግዞን የተለያየ ፋተናዎች ገጥሙ ነበረ በተለያየ መንገድ ስፈትን ነበረ። ግን ያንን ፋተና ደግሞ እግዚአብሔር አሻግሮኝ፣ እግዚአብሔር መርቶኝ፣ እግዚብሔር ደግፎኝ ያንን ሁላ እግዚአብሔር አሻግሮኝ አሸንፈኝ እግዚአብሔር ለዚህ አብቅቶን ከዛ ለዚህ ሰዓት ተደርሻለሁ እና እግዚአብሔር ይመስገን። ደግሞ ወደ ሀገር ስብከቱ ሲመጣ የተለያዩ ሰዎች እገዛ አርጉት። እኔ መዘምር ወደፊት ምንጣት አለበት እኔ ልጅ ብሎ ደግፉ ወደ ህዝብ መድረስ አለበት እኔ ልጅ ብሎ ደግፎ ለዚህ ያደረሱ። ፋተናው ብቻ ብዙ ፋተና እንግዲህ አልፌያለሁ። ፋተናው እንግዲህ ያው ያለፍኩት ፋተና መናገር ሳይሆን ወደፊት ያለው ጥሩ ነገሮችን እየሰራን ጥሩ ነገሮች ዝማሬ ወደ ህዝብ ጆሮ የሚደርሰው እየሰራን ለመቀጠል ነው። ፈተና አለ፣ ያው ፈተና መንፈሳዊ አገልግሎት ላይ የተለያየ ፈተና አለ። ያለ ፈተና አገልግሎትም ሲጀመር አይጣፍጥም። ስለዚህ ፈተና ያለ ነገር ነው፣ ወደፊትም ይቀጥላል። ስለዚህ በፈተና ብሎ ሰው መቆረጥ የለበትም። ፈተና አሸንፎ ወደ ትልቁ ቦታ ለመድረስ ፈተና ምኖ ለነበሩት። ስለዚህ ፈተና እግዚአብሔር አሻግሮን ለዚህ ደርሻለሁ። ፈተና አለ፣ ያው እግዚአብሔር አሻግሮን ያልፋል። አልበሙ ዋናው የምንጠብቀው ወደ ሰው ጆሮ እንዲደርስ፣ ዋናው እኔ ትልቁ የምንጠብቀው እያንዳንዱ ሰው ጋር አልበሙ እንዲደርስ ነው የምፈልገው። እዛ ውስጥ ላይ ደግሞ የተለያየ መዝሙሮች አሉ። መዝሙር ብቻ ሳይሆን ስብከት ነው ስንከቱ ጭምር ነው የአመቱ ወደ ሰዎች ዶሮ እንድደርስ ነው የሚፈልገው። አልበሙ መልቃት እውነት ካሰብኩት በላይ ነው። በጣም በጣም አዝሱኛል። የተለያዩ ሰዎች ያልተጠበቀ ሰዎች ሁላ ተገኝቶ እኔ ብዙ ምእመናኖች ሁላ ተሳትፎበት በጣም ብዙ በቃ የሚያምር ሁኔታ ነው። እንግዲህ አልበሙ ምርቃቱ ላይ በጣም በጣም ድባብ ከፍተኛ ድባብ ነበረ። እግዚአብሔር ይመስገን። እንግዲህ በዚህ ደርሻለሁ። እግዚአብሔር አግዞ ቆንጆ ነበረኝ። አልበሙ አሁን ለጊዜው የራሴም በቅርቡ ዩቲውብ ለመከፍት እስከዛ ድረስ ብላቴና ሚዲያ ሀያ አንድ ላይ ማንኛው ሰው ከዛ መዘበ ማገት ይችላል። ትክክል ይበላል ወንድማችን አሁን ወደፊት የቋንቋ ዘማሪዎች ብዙዎች አሉ። መስራት ይችላሉ፣ መድረስ ይችላሉ፣ መዘመርም ይችላሉ። ስለዚህ በኢኮኖሚ ጉዳይ ወደ ቤት ይቀራሉ ብዙዎች። ስለዚህ እነሱን ወደ ቤት ለመምጣት ወደ ህዝብ ጋር ለማድረስ ብቻው ተነጥነን መስራት ሳይሆን አንድ ላይ ሁነን የጋሞ ህዝብ ኢትዮጵያን ሀገራችን ለማገልገል እንግዲህ ያው ዝግጁ ሆነን ተነስተናል። ያው እንግዲህ ወደፊት እቅድ ይሄ ነው። አልበሙ ውስጥ ያለው የቅዱሳንም አለ የመላእክታትም የሰማይታትም አለ። አንደኛ ሁላ ያው ከመጽሐፍ ቅዱስ ተነስቶ ከዛ ጥቅሱ ምዕራፉ ተነቦበት ብዙ ነገር ተሳተፉበት የወጣ መዘሙር ነው። መዘሙር ብቻ ሳይሆን ያው ስብከትም ጭምር ነው። ሁሉም አለበት። መዘሙር ለሁሉም ተካቶበታል። እሱን ግጥም መጀመሪያ የአልበሙ እርሱ ተና ማድዳጋ ታኒ ጋለታይ ይላል። ይህ ማለት በጣም በጋሞ አካባቢ በሮዳ ወረዳም ይባላል። እዛ ጋ አሶታ ባያ ማርያም ምትባለች ትንሽ መንደር አለች። እዛው ጋር ስምንት ትምህርት ቤት ጀምረን ስናስተምር እዛ ጋ ያሉ ሰዎች ክርስትና ያልተቀበሉት ናቸው አብዛኞች ከዛ በጣም ብዙ ፈተና አድርሶ ከዛ እዚጋ በሰአን ለቤታችን በሰአን ነበረና ምን ያደርጋታል፣ ለቤታችን በዚህ ምድር ላይ በድርሻን ምን ይሰራታል እየተባለ ብዙ ሰዎች በደብ ደርሶብን ወደ እስር ቤት ሁላ አስገብቶ ነበረ። ከዛ ወደ ቤተሰቦቹ ጋር ሲሄድ ቤተሰብ ደግሞ አይ እንደዚህ አይነት አገልግሎት እኔ ከህዝብ ተነጥነኛ ምን ሆነው ስለማንችል ይሄን ነገር ብተው ምናምን ብሎ ቤተሰብ ሲያቀርብ፣ አይ ቤተሰብ ከሞተው እኔ ቤተሰብ ትተዋለሁ ብዬ ከዛ ሀገር ወደ ሌላ ሀገር ወደ ቁጫ የሚባለው ሀገር ላይ እዛ ሄጄ እንግዲህ በጣም ብዙ ፈተናዎች ደርሶ ብዙ መከራ ደርሶ ያ ፈተና አሳልፎ አግዞኝ ደግፎኝ ሳጠፋ ከቤቱ ከደጁ ሳጠፋ መከፋፈል የሚጠፋ አንድነትን የሚሰርድ የቤተሰባን ትውፍቷን ቀሎኗን ጎላ አድርጎ የሚያሳይ ነው። ለዛ ነው እንግዲህ ዋናው የሚባለው በጣም ህይወት ጋር ስለሚሄድ ከዛ ያነሳሰኛ ነው። አካባቢ ብዙስኪያኖች ያን ማሰላልፎ መዝሙሩን አዳምጡት፣ ስሙት። ከዛ ያልሰሙትን ደግሞ አሰሙት፣ ወደ ህዝብ ጆሮ አድርሱት። ነው መጀመሪያ ማመስገነው የሀገረ ሱበቱ ቢቀጣ ጳጳስ ብፁዕ አቡነ ኤልያስን አመስግናለሁ። በቆሪያን ገርማ ጌታንን ማመስገን እፈልጋለሁ። መጋቤ ሰናይ ያቆብ ዳስታን ማመስገን እፈልጋለሁ። መጋቤ ሀብታት ቄስ ደጉ አልበን ማመስገን እፈልጋለሁ። መምህር ዮሐንስ አሻግርን ማመስገን እፈልጋለሁ። ቄስ ተስፋዬ ከተማን ማመስገን እፈልጋለሁ። ከዛ በመቀጠር ደግሞ መጀመሪያ ወንድሞችን ማለት ነው እኔ ለዚህ ስራ ለመድረስ ደግፎ በገንዘብም በተለያየ ነገር ደገፉት ወንድሞችን ማመስገን እፈልጋለሁ። በተለይ መስፍን ካማ በጣም ማመስገን እፈልጋለሁ። ኮሚቴው ደሞ ሆኖ የሰሩት አቶ ግርማ ተስፋዬን ማመስገን እፈልጋለሁ። አቶ ረታን ማመስገን እፈልጋለሁ። ዳታን ማመስገን እፈልጋለሁ። አክሊሉ ዳቆን መምህራችን አክሊሉ አሰቦ በጣም ማመስገን እፈልጋለሁ። እኔ እውነት ዳሞና አካባቢ ሀገር ስርከት ሚዲያ በጣም ድንቅ ነገር አየሁበት። በጣም እኔ እንደዚህ አልጠበኩትም። ልካ እኔን እፈልጎ ይሄ ልጅ ወደፊት ማምጣት አለብን ምናምን ብሎ እኔ እውነት ለእኔ አይገባኝም ን ጋሞ እና አካባቢ ሚዲያው ትልቅ ስራ ሰርቷል። ይሄ ስራ እንዲሳካ ጋሞ እና አካባቢ ሚዲያ ስለሆነ ለእሱንም ማመስገን እፈልጋለሁ። አገረ ስብከቱ በተለይ ሰው ላይ በተለይ እነዚህ ዘማሪያኖች ላይ አዲስ የሚመጡ ሰዎቹ ላይ መስራት አለበት፣ ስራ መስራት አለበት። አሁንም ደግሞ እንደዛ ሳይሆን በጣም ይሰራሉ። እያንዳንዱ ወረዳ እያንዳንዱ ውስጥ ቀበሌ ጭምር ወርዶ በጣም ስራ እየተሰራ ነው። ከዚህ የበለጠ ስራም ለመስራት ነው። ይሄንን አልኩት እና ሳውንም ስራው እየተሰራ ነው። እግዚአብሔር ይመስገን። ያው ወደፊትም ያው በርትቶ እንዲቀጥሉ ነው ምፈል